ስለ ሰይዲ ታሪክ ከስቱዲዮ ጀምረን ወደ ተመልካቾቻችን የምንወስደው የሆነ ጥያቄዎች ማንን ምን እንጋብዝሎ ይሄና ይሄን የመሳሰሉ መሰናዶችን ይዘን ወደ እናንተ ብቅ ብለናል። አይደለም ሐቅ ነው፣ ሐቅ ነው። ብቅ ብለናል ብቻ ሳይሆን መተናለም መተናለም ጠንከር ሲል ማለት ነው። ብቅ ማለት እንግዲህ ፊታስ መጥቶ መውጣትም ሊሆን ይችላል። ስለዚህ እንዴት ነው እንውጣ አለን ብቅ ብለናልም መተናልም መተናልሰቱች ሰዓታችን ጠብቀን ተገኝተናል። አልሐምዱላ እንዴት ነበር እናንተ ሳምንት? አልሐምዱላ በጣም አሪፍ ነበረ፣ ደስ የሚል ጊዜ ነበረ። አልሐምዱላ ምን አዲስ አለን እናንተ ቀስ አዲስ ነገር ሀጅ መሄዱ ሰዎች እየተዘጋጁም በመሄድ ላይም እያሉ ነው። አዎ ሀጅ በቅርብ እንደሰማሁትም ምዝገባ አብቅቶ ነበረ። ወደ ሁለት መቶ ሰዎች የሚሆን ደግሞ በአዲስ መልክ ምዝገባ ተጀምሯል። ያመለጣቸው የነበሩ እንደገና እንዲመዘገቡ የተመቻቸበት ሁኔታ አለ። እድሉ ተመቻችቶላቸው እንግዲህ ለበይክ አላሁም ለበይክ ብላ ያለች ነፍስ ወደዛ የምትጓዝበት የሆነችን ጊዜ ነው። መቼ ነው እዛ ሄደን እኛ የምንቀርጸው ኢንሻአላህ ሱና መዲና ላይ የምንሰራው መቼ ነው? ከሷሌሖች ወይም ከደጋግ የአላህ ባሮች መካከል አንዱ እቤት ቁጭ ብሎ በጣም ይጨንቀዋል። በጣም ጭንቅ ሲለው አንዳንዴ በእኛም ላይ እኮ ይከሰታል። ጭንቅ ምናምን ብሎ ሲለን ተነሰ እንወጣለን ወደ ውጭ እና እኒህም ታላቅ ሰው እቤት ቁጭ ብሎ በጣም ጨነቃቸው። ሲጨንቃቸው ብድግ አሉና ወደ ውጭ ወጡ። ወዴት እንደሚሄዱ አያውቁ። ምንም ካርታም ፕላንም አላወጡም። ሲወጡ ቀን እንደዚህ ቦታ ሊሄድ ብለው ያሰቡበት የሆነ ነገር የላቸውም። ከዝም ብሎ ብቻ ብድግ ብሎ ሲጨንቃቸው ወጡ። ጭንቀታቸው በቃ ውጥውጡ አላቸውና ወጡ። ከቤት ከወጡ በኋላ ዝም ብሎ እየተሽከረከሩ ወዴት ሊሄዳሉ፣ ወዴት ሊሄድ፣ ወዴት ብሄድ ይሻለኛል ብሎ ሲያስቡ መዲና ወደ መካ ወደ መካ ለመሄድ አሰቡ። ዝም ብሎ በወጡበት ከዛ ካርታቸውን ወዴት አደረጉ? ወደ መካ ስመ እየተጓዙ ሶስት ቀን ያክል ተጓዙ። እንግዲህ ለውሃ ሊያዙ ምግብ ሊያዙ መጓጓዣ የለ፣ ጨንቀን ጨነቃቸው ወጡ። በዛው ነኩት እና ምንም ነገር ሳይዙ ነው እና ሄዱት። ሶስት ቀን ከተጓዙ በኋላ በጣም ደከማቸው። ሁለተኛ ምንም ነገር ያልያዙም ብለናል። ውሃ ጥሙ በረታባቸው። ፀሐዩ ከድካሙ ጋር ተደባብሮ በጣም አደካከማቸው እና ከላስ መሞቼ ነው በቃ መሞቴ ነው እንዳይቀጥሉ ገና ነው ወደ ኋላ እንዳይመለሱ ሶስት ቀን የተጓዙት ዛፍ ፍለጋ ገቡና ዛፍ በሚያገኙበት ሰዓት እዛ ጥላዋ ላይ አረፍ አሉ። ያኔ ቁጭ እንዳሉ ወዲያውም እንቅልፍ ይዟቸው ይሄዳል፣ ድካምም ስለነበረ እና ከተኙ በኋላ በህልማቸው ምንና ያሉ የሆነ በጣም የሚያምሩ የሆነ ሰው ሀይባ፣ ግርማ ሞገስ ያላቸው የሚያምር ልብስ ማሻ አላህ ንጽህናውን የጠበቀ ፕሮቶኮል የጠበቀ ሆኖ መጡና እጃቸውን ዘረጉላቸው። እጃቸውን ዘረጉ ለመጨበጥ ማለት ነው። ሲዘረጉ እኔም እጄን አነሳሁና ዘየርኳቸው አሉ። ከዘየርኳቸው በኋላ አብሽር፣ በይቱላሂ ልሐራምን ትዘይራለህ፣ ከዕባን ሄደህ ጠዋፍ ማድረግህ አይቀርም። እዛ ስጨርስ ደግሞ ወደ መዲና ሄደህ

አንዳንድ ዑለማዎች ነብይ ናቸው ያሉአሉ። አንዳንዶቹ ወልይ ናቸው ብለው ያሉአሉ። በህይወት አሉ ብለው ያሉ ዑለማዎች አሉ። አይ ረዥም እድሜ ኖረው አልፈዋል ያሉም አሉ። አልሙሂም በህይወት አሉ የሚለው ጠንካራ ነው። በህይወት አሉ የሚለው ጠንካራ ነው። ታዲያ እኒህ ታላቅ ሰው ሰይዱና ኸድር ዓለይህ ሰላም እኔ ነኝ ብለው ሲሏቸው፣ ዱዓ አድርጉልኝ አላቸው። ዱዓ አድርጉልኝ ብሎ ሲላቸው

በዘመናችን የመጣ ቫይረስ እንጂ ከነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የመጣ ነው አስተምህሮቱ። መሻይኮቻችን ዑለማዎቻችን ዱዓ በሚያደርጉበት ሰዓት እኮ የአላህ በራሱል ይሁንብህ ይላሉ። ይሄ ማለት ራሱል ይፈጥራሉ አይደለም፣ ራሱል ጌታ ናቸው ማለት አይደለም። ላ ጌታ አይደሉም፣ ፍጡር ናቸው። ለራሳቸው ምንም ነገር ማድረግ የማይችሉ ፍጡር ናቸው። ፈኢዘን ምንድን ያል ነው የአላህ በሰይድ ይሁንብህ ሓጃ ይናውጣልኝ። ይሄ ማለት ምንድን ነው?

ይሄንን በል። አላህ ፈረጃ ያወጣልህ። አላሏቸው፣ ማ ሰይዱና ኸድር። ከዛ እሺ ብለው እነሱ ሄዱ። ከህልሜ ስነቃ ይሄንን ዚክር እያልኩት ነበር የተነሳሁታል። እንዳሉኝም መካ ሄደው ዘይረው፣ ሰይድን ዘይረው፣ ከዛ በኋላ የተመለስኩበት ሁኔታ አላሉ። ምንም አይነት ጭንቀት ስገባ ጥብብ ሲለኝ ምናምን ይሄንን ዱዓ አላደርገውም አላህ ከዛ ነገር ያወጣኝ ቢሆን እንጂ ያሉታለህ። ሷሊህ የነበሩ ሰው ማለት እና እንሻአላህ አሁን የሀጅ ወቅት ነው። ቅድም እንደጠቀሳችሁትም ወደ ሀጅ በምንሄድበት ሰዓት ነቢዩና ሙሐመድን፣ ሰለላሁ ዓለይሂ ወሰለም ዚያራ መርሳት የለብንም። ሀጅ አድርጎ ወለም የዙርኒ እኔን ያልዘየረኝ እንደሆነ በርግጥ ወደዛ እንዳራቀኝ ነው። ፈቃት ጀፋኒ ብለዋል። ነቢዩና ሙሐመድ ሶለላሁ ዐለይሂ ወሰለም ሐጅ አንድ ሰው ከሄደ ሰይድን ዝያራ ብሎ ነቢዩና ሙሐመድን ለመዘየር በሚል ሰይድን መስጊዳቸውን አይደለም እነሱ ራሳቸው እነሱ ለመዘይር ይቻላል፣ እነሱን መዘይር ይቻላል። እና ሰይድን ለመዘየር ብሎ ነይቶ እዛ ሄዶ እንሻ አላህ ሰይድን ልንዘይር እዛ ያሉ ቅርሶች የሰይዲ ቅርሶች አሉ፣ የሶሐበቶች አሉ፣ የሶሐበቶች ቀብር አለ፣ የመሳሰሉት ብዙ ነገራቶች አለ እና እንሻ አላህ በቂዕን አይተን ብዙ ትምህርቶች ቀስመን መመለስ ያለብን እንጂ ዝም ብለን ሄደን ተንጋግተን መመለስ የለብንም። ሁለተኛ ወደዛ በምንሄድበት ሰዓት የተለያየ ፈሳድ ወይም ደግሞ ባጢል የተስፋፋበት የሆነ ኪታቦች ይሰጡናል በነፃ ብዙ ፈሳድ የሆነ አቂዳ ያለበት ተወሱል አይቻልም ቀብር መዘይር አይቻልም አላህ አርሽ ላይ ነው ሰማይ ላይ ነው የመሳሰለ እንዲህ የሚል መጽሐፍቶች በነፃ ይታደላልና ያንን ተሸክመን መተን በራሳችን ላይ ክብደት መጨመርም የለብንም ፈሳድ የተሞላበት የሆነ ኪታብ ነውና ማለት ነው እኛም ወደዚህ አምጥተን በሀገራችን ላይ ፈሳድ እንዲስፋፋ ሰበብ መሆንም የለብንም የሚለውን እንሻላህ ለተመልካቾቻችን ለመጥቀስ ፈልጌ ነው መርሓባ እንግዲህ ተመልካቾቻችን፣ በወሬ ይዘናችኋል። እንግዲህ ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ሃሎ፣ ሰላም አሌይኩም።

ዲዋን ሪል ስቴት። አዎ እንዴ! ምን ያዘገየኛል? እንደዚህ አይነት እድል አግኝቼ ነው እንዴ! በልቶ ነው ብለህ አድራሻቸውን አሁን ላክልኝ፣ በጣም መሮኛል። በእናትህ አሁኑኑ ሁሉ ሄጀ መዘገባል። አድራሻቸውን ልክልሻለሁ፣ ሁሉንም መረጃዎች ከእነሱ ታገኛለሽ። ምን ስራ ያስፈታኛል ብለህ ነው አሁኑኑ ሁሉ ሄደሽ በውቢቷ እና ብዙዎች ለመኖሪያ ምርጫ በሚያደርጓት የኢንዱስትሪ መንደር በሆነች ወሎ ኮምቦልቻ ከተማ እንደ ስሟ ውብ የመኖሪያ ቤቶችንና የገበያ አዳራሾችን በላቀና ዘመኑን በዋጀ መልኩ የሚገነባ ልዩና ቅንጡ አፓርታማ ከ185000 ብር ቅድመ ክፍያ ጀምሮ የደስታ ህይወቶን እየኖሩ የዘመነ የአኗኗር ዘይቤውን ከፍ የሚያደርጉበት ለእርስ አቅርበናል። 70 ፐርሰንት ከወለድ ነፃ በተመቻቸ ብድር 30 የሚሆነውን ከፍለው ከባለ አንድ መኝታ እስከ ባለ ሶስት መኝታ የሚደርሱ እጅግ ዘመናዊ መኖሪያ ቤቶች ቢፈልጉ አከራይተው፣ አሊያም ራሶ የሚሰሩባቸው ሰፋፊ የንግድ ሱቆች ከዲዋን ሪል ስቴት አክሲዮን ማህበር ቀረበለ። ለበለጠ መረጃ በ0911271440 በ0921448787 አሊያም በ0921 45 87 87 ዲዋን ሪል ስቴት ለርሶ የሚገባው